አማረኛ ቃላት ምስረታ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት ወደ እናንተ ለማድረስ በዝግጅት ላይ እንገኛለን። ቃላቶቹን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። እያንዳንዱን ቃል በመነጣጠል እጠራዋለሁ። ቀጥሎ ደግሞ አጣምሬ ያነባዋለሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩት አማርኛን በቀላሉ ማንበብና መጻፍ ያስችላችኋል። ቪዲዮውን ላይክ እና ሼር፣ ሳብስክራይብ ማድረግ አይዘነጋም። በቀጥታ ወደ ዝግጅቱ ሳልፍ በቀጥታ ወደ ዝግጅቱ ሳልፍ መጀመሪያ ነጣጥ እየጠራዋለሁ በመቀጠል ደግሞ አጋጥም ያነባዋለሁ። እሺ። መ ቀ ነ ስ በአንድ ላይ መቀነስ።

ማረሻ። እደግመዋለሁ ማረሻ። እሺ፣ ቀጥሎ ያለው ቃል ደግሞ ይህ ቃ ጭ ል፣ በአንድ ላይ ቃጭል። እደግመዋለሁ ቃጭል። እሺ፣ ቀጥሎ ያለው ይህኛው ደግሞ ነጣጥ እየስጠራው ፈ ረ ስ በአንድ ላይ ፈረስ። እደግመዋለሁ፣ ፈረስ። እሺ፣ ቀጥሎ ያለው ይኸኛው፣ በቅሎ በአንድ ላይ በቅሎ። እደግመዋለሁ፣ በቅሎ። እሺ፣ ቀጥሎ ያለው አ ን በ ሳ በአንድ ላይ አንበሳ። እደግመዋለሁ አንበሳ። እሺ፣ ቀጣይ ያለው ግ መ ል በአንድ ላይ ግመል። እደግመዋለሁ ግመል። እሺ፣ ቀጣይ ያለው ይሄኛው ደግሞ ባለ አራት ውሄ ቃል ነው ባለ አራት ሆሄ። እያንዳንዱን ሆሄ ነጣጥ እየጠረዋለሁ። እሺ፣ ስለዚህ ዝ ን ጀ ሮ በአንድ ላይ ዝንጀሮ። እደግመዋለሁ ዝንጀሮ። እሺ። ቀጥሎ ያለው ደግሞ ይሄኛው ባለ ሶስት ሆሄ ቃል ነው። ባለ ሶስት ሆሄ። ስለዚህ ቃ በሮ በአንድ ላይ ቀበሮ። እደግመዋለሁ ቀበሮ። እሺ። ቀጥሎ ያለው ይሄ ባለሶስቱ ይሄ ቃል ነው። መጀመሪያ ነጣጥ እየጠረዋለሁ። ድ መ ት በአንድ ላይ ድመት። እደግመዋለሁ ድመት። እሺ። ቀጥሎ ያለው ጉ ማሬ በአንድ ላይ ጉማሬ። እደግመዋለሁ ጉማሬ። እሺ። ቀጥሎ ያለው ይኸኛውም ባለ ሶስት ሆሄ ቃል ነው። ተኩላ በአንድ ላይ ተኩላ። እደግመዋለሁ ተኩላ። እሺ። ቀጥሎ ያለው ጨፈረ። በአንድ ላይ ጨፈረ። እደግመዋለሁ። ጨፈረ። እሺ፣ ቀጣይ ይሄኛው ደግሞ ይህም በተመሳሳይ ባለ ሶስት ሆሄ ቃል ነው። ስለዚህ እያንዳንዱ ነጣጥ እየስጠራው ለ መ ደ ለመደ። በአንድ ላይ ለመደ። እደግመዋለሁ። ለመደ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት በቀላሉ አማርኛን ማንበብና መጻፍ ትችላላችሁ። ቪዲዮውን አይታችሁ ስትጨርሱ ወይም ደግሞ እያንዳንዱን ቪዲዮ ስትከታተሉ ከርሰሯን በመከተል እያንዳንዱን ሆሄ ድምፁን፣ ቅርፁን እየሰማችሁ እያያችሁ ብታዳምጡት በትክክል ሆህያትን በቀላሉ በማወቅ ማንበብና መጻፍ ትችላላችሁ። ስለዚህ ጀምራችሁ ሳትተው እስከመጨረሻው በማየት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ሲጨርሱ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።